የሩሲያና የዩክሬን የሰላም ተስፋን ያጨለመው የእንግሊዝ ረጅም እጅና አስፈሪው የሩሲያ እንቅስቃሴ። የሩሲያ ዩክሬን ጦርነት አሁንም እየከፋ ቀጥሏል። ዩክሬን ጥርሷን ነክሳ እያደረገችው ባለው ለአስጨራሽ ውጊያ ከፍተኛ እልቂት እየደረሰ ነው። ጦርነቱም ወደ አሳዛኝ ፍጻሜ እየተንደረደረ ቀጥሏል። ጦርነቱ ፍጻሜ ሊያገኝ ተቃርቧል በተባለበት በዚህ ጊዜ ላይ እንግሊዝ ትልቅ ስህተት ሰርታለች። ይህ ጉዳይ እንግሊዝን ከሩሲያ እንዲሁም ከአሜሪካ ጋር ጭምር ሊያፋጥጣት እንደሚችል የተነገረው። ለመሆኑ እንግሊዝ በጦርነቱ መቋጫ ላይ የፈጸመችው ስህተት ምንድን ነው? በቀጣይስ ምን ሊፈጠር ይችላል? የሚለውን በትንታኔ እንመለከቷለን ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታናችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። በዩናይትድ ኪንግደም የመከላከያ ሚኒስቴር ጆን ሄሌ የሚመራው የዩክሬን አጋሮች ስብስብ ከፍተኛ ድጋፍ ወደ ዩክሬን ለመላክ ማቀዳቸውን ይፋ አድርጓል። እንደሚታወቀው ደግሞ እንግሊዝ ጦርነቱ ከተጀመረበት ጊዜ አንስቶ የጦር መሳሪያ ድጋፍ ከማድረግ አንስቶ ቅጥረኛ ወታደሮችን እስከ መላክ ድረስ ደርሳ ነበር። ታዲያ በድርድር ሂደት ላይ ባለውና በድጋሚ በተፋፋመው የሩሲያ ዩክሬን ጦርነት ላይ ዳግም እሳት ለመጫርና ለማባባስ በሚመስል መልኩ እንግሊዝ ወታደራዊ ድጋፍ ለማድረግ ማቀዷ ታውቋል። ይህ ጉዳይ የተሰማው ደግሞ የቻይና ወታደሮች በዩክሬን ጦርነት መሳተፋቸው ከታወቀ በኋላ መሆኑ ነገሮች ይበልጥ እየተወሳሰቡ መሆኑን ያሳያል ሲሉ ተንታኞች እየተናገሩ ነው። የብሪታንያ የስለላ ድርጅት ኤምአይሲክስ የቀድሞ ኃላፊ ሪቻርድ ዴርሎቭ እንደሚሉት ከሆነ ደግሞ አሁን ለድርድር የሚደረገው ጥድፊያ ነገሮችን በሩሲያ የበላይነት እንዲጠናቀቁ ሊያደርግ እንደሚችልና በአውሮፓና በአሜሪካ መካከል ከፍተኛ ክፍፍል ሊፈጥር እንደሚችል ነው የገለጹት። በቢሊየን የሚቆጠር ገንዘብ የሚያወጡ የመሳሪያ ድጋፍ ለማድረግ ነው የተስማሙት። ይህ ደግሞ ጦርነቱን ይበልጥ ሊያ ተገባብሶ እንደሚችል እየገለጹ ነው። ከዚህ በፊት ጠቅላይ ሚኒስትር ሰርኪር ስታርመር ዩኬ ወታደሮቿን ወደ ዩክሬን ለመላክና በሰላም ስምምነት መሰረት የደህንነት ሁኔታዎችን ለማረጋገጥ ዝግጁና ፈቃደኛ መሆኗን መናገራቸው የሚታወስ ነው። የዩናይትድ ኪንግደም ወታደሮች ከሌሎች የአውሮፓ ሀገራት ወታደሮች ጋር በመሆን በዩክሬን በተያዘውና በሩሲያ ግዛት መካከል ባለው ድንበር ላይ ሊሰማሩ ይችላሉ። የሰርኪር መግለጫ የተሰማው የቀድሞ የጦር ኃይል መሪ ሎርድ ዳናት ለቢቢሲ ዩናይትድ ኪንግደም ወታደራዊ ኃይል ስለተጨናነቀ በዩክሬን ወደፊት ምንም አይነት የሰላም ማስከበር ተልእኮ መምራት አይችልም ብለው ከተናገሩ በኋላ ነው። ፕሬዚዳንት ፑቲን የጦርነቱ መንስኤ የሰሜን አትላንቲክ ጦር ካልኪዳን በመስፋፋቱ ሩሲያ ላይ የሚያደርሰው ስጋትና ዩክሬን ነፃ ሀገር ሆኗ መቆየቷ የሚያመጣው አደጋ እንደሆነ ይናገራሉ። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰርኪር ስታርመር በዩክሬን የተኩስ አቁም ስምምነት ከተፈረመ በኋላ ወታደራዊ ድጋፍ ሊደረግ ይገባል ማለታቸው ይታወሳል። ዊትኮቭ ይህ የአውሮፓውያን ነገሮችን ቀለል አድርጎ የመመልከት አባዜ ነው ሲሉ ወቅሰዋል። በጥቁር ባህር የተኩስ አቁም ስምምነት በሚቀጥለው ሳምንት ይፈጸማል ያሉት ልኩ የ30 ቀናት የተኩስ አቁም ስምምነት ለማድረግ ተቃርበናል ብሏል። በሩሲያና ዩናይትድ ስቴትስ መካከል ስላለው ግንኙነት የተጠየቁት ዊትኮፍ ሩሲያና ዩኤስ በጋራ መልካም ነገር የሚሰሩበት አለም ማየት የማይሻማን አለ የሚል ምላሽ ሰጥተዋል። ከዚህ በፊት አምስቱ ግዛቶች ሎሃንስክ፣ ዶኔትስክ፣ ዛፖርዚያ፣ ሄርሶንና ክሪሚያ ናቸው። ዶንባስ በምስራቁ የሀገሪቱ ክፍል የሚገኝ ሉንስክና ዶኔትስክን ያጠቃለለህ የኢንዱስትሪ ግዛት ነው ሲሉ ተናግረው ነበር። ዊትኮ ሳሚኒኮቭ በክሩስክ የሚገኙ የዩክሬን ወታደሮች ተከበዋል ቢሉም የዩክሬን መንግስት እየትክክል አይደለም ይላል። ጨምረው በከፊል በሩሲያ በተያዙ አራት ግዛቶች ህዝበ ውሳኔ ተካሂዶ አብዛኛው ሰው በሩሲያ አስተዳደር መሆን ይሻል ሲሉም ተሰምተዋል። ይህ ደግሞ በሩሲያ ዩክሬን መካከል የሚደረገውን ጦርነት ለማስቆም በሚሰራው ስራ ላይ እንቅፋት የሚሆን ተግባር መሆኑን አሜሪካ በተደጋጋሚ ስታስጠነቅቅ ነበር። እንደሚታወቀው የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ከዚህ በፊት ባደረጉት ውይይት በዩክሬንና በ ሩሲያ መካከል የሚካሄደውን ጦርነት ለማስቆም ኬቭን ያሳተፈና በአውሮፓ ሰላም አስከባሪ ኃይሎች የሚደገፍ ስምምነት ላይ ለመድረስ መወሰናቸውን አስታውቀው ነበር። ይህ ንግግራቸው ደግሞ የአውሮፓ ሀገራት ከዩክሬን ጀርባ ተንጠልጥለው ሩሲያን በየትኛው መንገድ መጣል እንደሚፈልጉ ያመላከተ መሆኑን ተንታኞች ይናገራሉ። ለዚህም ምስክር የሚሆነን ደግሞ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በተመሳሳይ ሁኔታ ከትራምፕ ጋር በዋይት ሀውስ በነበራቸው ውይይት አጥቂውን የሚሸልም ስምምነት ሰላም ሊያመጣ አይችልም ሲሉ ተናግሯል። እንግሊዝም ሆነች ፈረንሳይ አሊያ ሌሎች የአውሮፓ ሀገራት በቻሉት መጠን ሩሲያን መጣል ይፈልጋሉ። እኛ ምዕራባውያን የጦር መሳሪያዎችን ለዩክሬን በአስቸኳይ ካላቀረብን ሩሲያ በቅርብ ታሸንፋለች፣ ይህም ለአውሮፓውያን እጅግ ታላቅ ውርደት ነው ሲሉ መናገራቸው ይታወቃል። የጦርነት በርካታ አመታትን ማስቆጠሩ ይታወቃል። ዩክሬን በእነዚህ ጊዜያቶች ሀገሪቱን ወደ ነበረች የሚቀይር በርካታ ጥቃቶች አስተናግዳለች። የተለያዩ ከተማዎቿ የፈጣሪ ቁጣ እስኪመስል ድረስ ወደ አመድነት ተቀይረው፣ በሚሊዮኖች የሚቆጠሩ ዜጎቿ ወደ ተለያዩ ከተሞች ተሰደዋል። ነገር ግን እነዚህ ሁሉ ጥቃቶች ዩክሬንን ወደ ቀልቧ ሊመልሷት አልቻሉም። ምክንያቱ ደግሞ ዩክሬን በአውሮፓውያን የክፉ ሀሳብ ማስፈጸሚያ ከሆነች ቆይታለች። አውሮፓውያን ምን እንደሚፈልጉ ይታወቃል። ዩክሬን ከዓለም ካርታ ላይ ተፍቃ ብትወጣ ራሱ ጉዳያቸው አይደለም። ይልቅንስ እነሱ የሚፈልጉት በእሷ በኩል ተጠቅመው ታላቋን ሩሲያ ማዳከም ነው። ይህን ቀድመ የተረዳችው ሩሲያ በተለያዩ መንገዶች ጥቃቷን በዩክሬን ላይ አጠናክራ ቀጥላለች። ጦርነቱን በድርድር ለመቋጨት እየታሰበም ትልቅና አዲስ ጥቃት ይጠ በቃል ተብሏል። ዩክሬን በቢሊዮን ዶላር የሚቆጠር ወታደራዊ እርዳታ ያገኘች ሲሆን ጦርነቱ ከተጀመረበት ጊዜ አንስቶ እንግሊዝና ፈረንሳይ እጅግ በርካታ ቢሊዮን ዶላሮች ድጋፍ እንዳደረጉላት ይታወቃል። ይህም ሩሲያ እንግሊዝ ላይ ከፍተኛ ጥቃት እንድታደርስ ሊያደርጋት ይችላል የሚሉ መረጃዎች እንዲወጡ አድርጓል። በእርግጥ ከዚህ በፊት ሲወጡ በነበሩ መረጃዎች እንግሊዝና አሜሪካ እናትና ልጅ ናቸው። አሜሪካን የፈጠረቻት እንግሊዝ ናት። የራሷን ባህልና የራሷን ቋንቋ ስልጣኔ የሚያስቀጥልላት ሀገር ያስፈልጋት ስለነበረ እንግሊዝ አሜሪካ ለዚህ ዓላማ ጠፍጥፋ የሰራቻት ልጇ ናት። እናም አንዳቸው የአንዳቸው ጠባቂ ስለሆኑ እንግሊዝ በሩሲያ ብትመታ አሜሪካ ወደ ጦርነቱ ለመግባት ለደቂቃዎች አታመነታም። አሁን ላይ ዩክሬን በአሜሪካ ከተከዳች በኋላ በእንግሊዝና በፈረንሳይ በርቺ በርቺ እየተባለች ነው። የዜለንስኪ ዛቻና ፉከራም ከፍ ብሎ እየተደመጠ ነው። ፑቲን ሩሲያ የህልውና አደጋ ውስጥ ከወደቀች የኒኩሌር መሳሪያ እንደምትጠቀም ተናግረው ነበር። እናም አሁን እንግሊዝና ፈረንሳይ በዚህ ሁኔታ የሚቀጥሉ ከሆነ ጦርነቱ ሌላ አቅጣጫ ሊይዝ ይችላል እየተባለ ነው። የበሰበሰ ዝናብ አይፈራም ያለችው ዩክሬን ከተሞቿ በሙሉ ወድመው ተዋጊዎቹ የመዋጋት ሞራላቸው ላሽቆ ሱስና ስካር እየተጫወተባቸው፣ እርሷ ግን ሩሲያ ላይ መተኮሷን ቀጥላለች። ተዳክማለች፣ ማዕቀቡ፣ ጦርነቱ አግብጧታል የተባለችው ሩሲያ በአዲስ አቅም ዩክሬንን እየረፈረፈች ነው። መቼም የሩሲያ ዩክሬን ጦር ዘንድሮ ያላሳየን ጉድ የለም። ዓለም ይህን አክል ከፍታለችው እስኪባል ድረስ ጅምላ ጨራሽ መሳሪያዎች አደባባይ ላይ ወጥተው ታይተዋል፣ በጦር ሜዳ ፈንድተው ተሞክረዋል። በሌላ በኩል የሩሲያ ባለሥልጣናት አሜሪካ ከሌሎች ሀገራት በተሻለ መልኩ ጦርነቱን ለማስቆም እየሰራች መሆኑን ተናግሯል። የአሜሪካ ባለሥልጣን በሩሲያ መገኘታቸው ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ሩሲያ ገብቷል። የትራምፕ ልዩ መልእክተኛው ስቲቭ ዊትኮፍ ፒተርስበርግ መግባታቸው ይፋ ያደረገው ክሬምሊን በምን ጉዳዮች ላይ ሊወያዩ እንደሆነ ግን ይፋ አላደረገም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከፕሬዚዳንት ቭላድሚር ፑቲን ጋር ዊትኮፍ ይወያያሉ ወይስ አይወያዩም ለሚለው ጥያቄ ዝምታ መርጧል። ፑቲንና ዊትኮቭ የሚገናኙ ከሆነ ግን ወዲያውኑ እናሳውቃለን ባይ ናቸው ፔስኮቭ። ዊትኮቭ ሴንት ፒተርስበርግ መግባታቸው ሲነገር ለሶስተኛ ጊዜ ከፑቲን ጋር በዩክሬን ጦርነት ዙሪያ ይወያያሉ ተብሎ ይጠበቃል። በኢስታንቡል ቱርክ የአሜሪካና የሩሲያ ተወካዮች የሁለቱ ሀገራትን ግንኙነት እንዴት ማሻሻል እንዳለባቸው ከተወያዩ በኋላ ነው ዊትኮቭ ሩሲያ የገቡት ሲል የዘገበው አርቲ ነው። እየወጡ ባሉ መረጃዎች ሩሲያና አሜሪካ የእስረኛ ልውውጥ ማድረጋቸው ታውቋል። እንደ መረጃዎቹ ከሆነ አሜሪካና ሩሲያ በተባበሩት አረብ ሬቶች አማካኝነት ነው የእስረኛ ልውውጥ ማድረጋቸው ያስታወቁት። የሩሲያ ፌዴራል ደህንነት አገልግሎት ኤፍኤስቢ የአሜሪካ ዜግነት ያላት ከሲና ካርዲና በሩሲያው አርተር ፔትሮቭ መለዋወጣቸውን ገልጿል። ሩሲያ ከአሜሪካ ጋር የተደረገውን የእስረኛ ልውውጥ እንዲሳካ አስተዋጽኦ ላበረከተችው አረብ ኤምሬትስ ምስጋናውን አቅርባለች ተብሏል። የሩሲያ ዜግነት ያለው ፔትሮቭ በፈረንጆቹ 2023 በግሪክ ሳይፐርስ በቁጥጥር ስር ከዋለ በኋላ ነበር ወደ አሜሪካ በ2024 ተላልፎ የተሰጠው። ፔትሮቭ የተከሰሰው የተከለከሉ እቃዎችን በህገወጥ መንገድ ኤክስፖርት ኮንትሮል አክት በመጣስ ሲያዘዋውር በቁጥጥር ስር መዋሉን ተከትሎ ነው ተብሏል። ፔትሮቭ እስከ 20 ዓመት እስር እንደሚጠብቀው የተገለጸ ሲሆን በሁለቱ ሀገራት ስምምነት መፈታቱ ነው የተነገረው። በሌላ በኩል ከሲና ካርሊና የአሜሪካና ሩሲያ ጥምር ዜግነት ያላት እንዲሁም የሎስ አንጀለስ ነዋሪ ስትሆን በፈረንጆቹ 2024 በሩሲያ የካትሪንበርግ ከተማ ለዩክሬን ስትሰልል በቁጥጥር ስር መዋላ ተመላክቷል። ውድ የቻናላችን ተከታዮች በአሁኑ ዝግታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። እንወዳለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙና የሚያዝናኑ እንዲሁም የሚያስተምሩ ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ